የሞስኮ ምድር በቀያዮች ወታደሮች ተጥለቀለቀ። ፑቲን በወታደር ልብስ ለመጀመሪያ ጊዜ የታዩበት አዲሱ ታላቅ የክተት አዋጅ። በምድራችን ላይ ካሉት ጥቂት ሀያላን ሕዝቦች መካከል አንደኞቹ ሩሲያውያን ናቸው። ሀያላን ሕዝቦች በአንዳች የታሪክ አጋጣሚ ታላቅነትንና ጀግንነትን ተጠናውቷቸው ዝንታለም ይኖራሉ። ሞቷል ተብለው ከተቀበሩ በኋላ ሞትን ድል ነስተው ዳግም በትረ ሀያልነታቸውን ሲቆጣጠሩ ይታያሉ። ሩሲያውያን ታሪካቸው ሲጠና ያን ያመለክተናል። አሁን ከዩክሬን ጋር ከባድ የተባለ ጦርነት ውስጥ የሚገኙት ሩሲያውያኑ በቆራጡ መሪያቸው ፑቲን በኩል ወታደራዊ ጥሪ ቀርቦላቸዋል ሞስኮ በቀያዮቹና ቁጦቹ ሩሳውያን ወታደሮች ልትጥለቀለቅ መሆኑ ተሰምቷል። ፑቲን ከብዙ አመታት በኋላ ለመጀመሪያ ጊዜ በወታደራዊ ልብሳቸው ታይቷል። በዚህ በኩል ደግሞ እስራኤል አስደንጋጭ የተባለ ሪፖርት ወጥቶባታል። በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያለን ወደ መረጃው እናሻግራችሁ። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ የማስጠንቀቂያ መልእክት በኋላ ፑቲን የወታደራዊ ኃይላቸውን በጥፍ ለማሳደግ በማሰብ ለቆራጡና ቆጦዎቹ ሩሲያውያን በሙሉ ወታደራዊ ኃይላቸውን እንዲከላቀሉ ጥሪ አቅርበዋል። ኬጄቢን የሚያክል የስለላ ተቋም ቀጥ አድርገው ያስተዳደሩት ፑቲን ከብዙ ዓመታት በኋላ በወታደራዊ ልብሳቸው ታይቷል። ይህ ምናልባትም አንዳችም ወታደራዊ እርምጃ ከምዕራቡ ዓለም ለመውሰድ ቢሞከር የሚመጣባቸውን መዘዝ ለማሳየት ይመስላል ሲሉ ተንታኞች እየገለጹ ነው። ፑቲን ለአዳዲስ ምልምሎች ኃይሎች በሩሲያ ታሪክ ትልቅ የተባለውን ወታደራዊ ጥሪ አደረጉ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዕድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 በኋላ ለመጀመሪያ ጊዜ ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለአንድ ዓመት የሚቆይ ሲሆን፣ ፑቲን ከወራት በፊት የወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ብለው ነበር። አክለው በተጠንቀቅ የሚጠብቁ ወታ ወታደሮች ቁጥር 15 ሚሊዮን ማድረስ እንደሚፈልጉም አሳውቋል። ይህ ማለት በሚቀጥሉ ሶስት ዓመታት የሩሲያ ወታደር ቁጥር በ180 ይጨምራል ማለት ነው። ምክትል አድሚራል ቭላድሚር ሲሚላንስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮች በጦርነት መገደላቸው ተነግሮ ነበር። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች ባለችበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው። ማክሰኞ ለት ሩሲያ በሄርሶን ከተማ በሚገኝ የኃይል ማመንጫ ላይ ባደረሰችው ጥቃት 45ሺህ ሰዎች ያለ ኤሌክትሪክ ኃይል እንደቀሩ ዩክሬን ተናግራለች። ምንም እንኳን ሩሲያ በሙሉ የተኩስ አቁም ይደረግ የሚለውን ባትቀበለውም የኃይል ማመንጫዎችን ላለመምታት ተስማምታ ነበር። ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150 የምልምል ወታደሮች ምዝገባ ማድረጓ ይታወሳል። ከዚህ ቀደም የወታደሮች ምልመላ እድሜ ገደብ 27 የነበረ ቢሆንም ይህ የእድሜ ገደብ ሰላሳ እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። በርካታ ሩሲያውያን ወታደራዊ ግዴታውን ላለመወጣት አማራጭ የሲቪል ስራ መውሰድ መጀመራቸው እየተነገረ ነው። ነገር ግን የሰብአዊ መብት ጠባቂ የሆኑት ቲሞፎይ ቫልስኪን ለገለልተኛ ሚዲያ እንደተናገሩት ከጦርነቱ በኋላ የሚደረጉ ጥሪዎች ሎተሪ ሆኗል ይላሉ። ባለስልጣናቱ የጦር ሰራዊቱን ለመሙላት አዳዲስ መንገዶች እየተከተሉ ነው ሲሉም ያብራራሉ። ቢቢሲና ሚዲያ ዛኖ ባጣሩት መሰረት ሩሲያ በጦርነቱ መቶ ሺህ ገደማ ወታደሮችን አጥታለች። ነገር ግን ሞስኮ ለዚህ እስካሁን ምላሽ ስታታውቅም። በአውሮፓውያኑ የካቲት 2022 የዩክሬን ጦርነት ከተጀመረ በኋላ የሩሲያ ጦር ሰራዊት ቁጥሩ ሶስት እጥፍ የጨመረ ሲሆን ለዚህ ደግሞ ምክንያቱ ከዩክሬን የሚመነጭ ስጋትና የኔቶ መስፋፋት እንደሆነ ሞስኮ ትናገራለች። ከዩክሬን ጦርነት በኋላ ፊንላንድና ስዊድን የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባላት ሆነዋል። ፊንላንድ ከሩሲያ ጋር ሜትር 1342 ኪሎ ሜትር የሚረዝም ድንበር ትጋራለች። ሩሲያ አሁን ከዩክሬን ጋር ያለባት ፍጥጫ ከዩክሬን ጋር ብቻ የሚያበቃ እንዳልሆነ ጠንቅቃ ከተረዳች ቆይታለች። ለዚህም ከፍተኛ ዝግጅት እያደረገች ነው። በፍጹም ሽንፈት የማይወዱት ፑቲን ከምዕራቡ ዓለም በብዙ እጥፍ በልጠው እየተጓዙ ነው። ምክንያቱም የታላቋን ሩሲያ ዳግም መመስረት የሚናፍቁ ብዙዎች ናቸው። የሩሲያ ደራሲያን ስለ ሩሲያ ታላቅነት መጻፍ አላቆሙም። የፖለቲካ ጠበብቶቻም የሩሲያን ሀያልነት ለመመለስ እንቅልፍ አይተኙ። የሩሲያ የቴክኖሎጂ መሐንዲሶች ቤተ ሙከራ ውለው ያድራሉ። የብረት አጥር ተብሎ በባላንጣዎች የሚወደሰው የስለላ ተቋማቸው ኬጅቢ በጥንቁቅነታቸው ባክቴሪያን እንኳን የማያምኑት የሞሳድና የሲይን ቅጥር እየዘለቀ ቢሮቸው ይገባ ጀመር። የጠፈር ተመራማሪዎቿ በትንሽ ደሞዝ ለራሽያ ታላቅነት መስዋዕት ከፈሉ። የሩሲያ አለም ራሽያን ወርልድ ለመፍጠር ቆፍጣናው ቭላድሚር ፑቲን የትላንትን ታላቅነት ከአሁን ማንነት ጋር እያሰናሰነ የዓለምን ሚዛን በመጠበቅ ወደ በፊት መምጣት ነበረበት። ፑቲን አሁን ከዩክሬን ጋር ያለበትን ፍጥጫ በአሸናፊነት ለመቋጨት የተለያዩ ተግባራትን እየፈጸሙ ነው። ከእነዚህም መካከል አንደኛው ከቻይና ጋር ያላቸውን ግንኙነት ማጠናከር መሆኑ ተገልጿል። የቻይናና ሩሲያ ወዳጅነት መጠንከር በዓለም ላይ ያለውን የምዕራባውያን ጣልቃ ገብነትና ፈላጭ ቆራጭነትን ሚዛን ያስጠብቃል ሲሉ ተንታኞች ይናገራሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የቻይናው የውጭ ጉዳይ ሚኒስቴር ዋንጊዩ በሁለቱ ሀገራት ፖለቲካዊ ግንኙነት ዙሪያ መከሩ። በሞስኮና በ በቤጂንግ መካከል ስላለው ግንኙነት እንዲሁም በሩሲያና ዩክሬን ጦርነት አሁናዊ ሁኔታ ላይም ተነጋግረዋል። የቻይናው የውጭ ጉዳይ ሚኒስቴር ዋንጊው ቻይናና ሩሲያ የሁልጊዜም ወዳጆች ናቸው፣ መቼውንም ጠላት የማይሆኑ ሲሉ ግንኙነታቸውን አሞካሽተውታል። ዋንጊው ከፑቲን በተጨማሪ ከሩሲያ ዋቻቸው ሰርጌይ ላቭሮቭ ጋርም ተወያይተዋል። በዋሽንግተንና በሞስኮ መካከል ተፈጥሮ የነበረውን ውጥረት እየቀነሰ መምጣቱም በበጎ ተመልክተውታል። ሚኒስትሩ የቻይናው የውጭ ጉዳይ ሚኒስቴር በስትራቴጂክ ትብብር ዙሪያ የፖለቲካ ስራ ለመከወን በሞስኮ የሶስት ቀናት ጉብኝት ላይ ናቸው። ሞስኮና ቤይጂንግ ገደብ የለሽ ትብብር እንዳላቸውም ይታወቃል። የቻይናው ፕሬዚዳንት ሺጂንፒንግ እና የሩሲያው ፑቲን በዓለም ፖለቲካ ላይ አንድ ላይ ከመስራታቸውን ባሻገር ላለፉት አስርት አመታት ከአርባ ጊዜ በላይ ተገናኝቷል። ይህም የአገራቱን የጠበቀ ወዳጅነት ያሳያል ሲል የዘገበው አልጀዚራ ነው። እስራኤል ባለፉት ሁለት ሳምንታት በፈጸመችው ጥቃት 322 ህጻናት መገደላቸውን ተመድ አስታወቀ። እስራኤል እንደ አዲስ ባለፉት ሁለት ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት አስታወቀ። በተጨማሪም በዚሁ ወቅት ቢያንስ 69 ህጻናት መቁሰላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ገልጿል። የጋዛ የተኩስ አቁም ለህፃናት የወደፊት ህይወታቸውን የሚያስቀጥል እንዲሁም የማገገምን ተስፋ የከፈተ ነበር ሲሉ የዩኒሴፍ ዋና ዳይሬክተር ካትሪን ራስል ተናግረዋል። አክሎም ነገር ግን ህጻናቱ እንደገና አዙሪቱ ወደማያልቀው አስከፊ ጥቃቶች እንዲገቡ አድርጓቸዋል ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላ እስራኤል ከሁለት ሳምንታት በፊት እንደ አዲስ ጥቃት አጠናክራ ቀጥላለች። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋት ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። ሆኖም እስራኤልና አሜሪካ ስምምነቱ በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። ይህም የእስራኤል ጦር ከጋዛ መውጣትን እንዲሁም ዘላቂ የተኩስ አቁምን የሚያዘገየው ይሆናል። ዩኒሴፍ በጋዛ ጋዛ የማያቋርጥና ማንንም ባለየ ሁኔታ የአየር ጥቃት እየተፈጸመ እንደሆነ ገልጾ ባለፉት አስር ቀናት ውስጥ በየቀኑ መቶ ህጻናት ተገድለዋል ወይም የአካል ጉዳት ደርሶባቸዋል ብሏል። በተጨማሪም በቅርቡ ስምንት የፍልስጤም የቀይ ጨረቃ ማህበር የሕክምና ባለሙያዎች፣ ስድስት የሲቪል መከላከያ ኤጀንሲ የመጀመሪያ እርዳታ ሰጪዎች እንዲሁም አንድ የተባበሩት መንግስታት ሰራተኛ በእስራኤል ጥቃት መገደላቸውን ተከትሎ የተባበሩት መንግስታት በጋዛ የሚደረገውን እንቅስቃሴ ገታ ማድረጉን አስታውቋል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 250 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ5399 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስት የጋዛ ህንጻዎች መውደማቸው የተባበሩት መንግስታት ድርጅት አስታውቋል። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙና የሚያዝናኑ የሚያስተምሩ እንዲሁም እናንተን ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የዶል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ